ዛሬ ወደሚደረጉት ጨዋታዎችና ከጨዋታዎቹ ጋር በተያያዘ ደግሞ ወደምናነሳቸው የተለያዩ መረጃዎች ቀጥሎ እናልፋለን። አዎ አሁን የምናደርገው ምንድን ነው አጫጭር የምንላቸው መረጃዎች አሉ። ጨዋታ መኖሩን ማስታወስ ይኖርብናል። ዛሬ ነገና ከነገ በስቲያ የሚደረጉ ጨዋታዎች አሉ። ዛሬ ፉልሃም ከማንቸስተር ሲቲ አራት ሰዓት ከሰላሳ፣ በርንማውዝ ከኤቨርተን አራት ሰዓት ከሰላሳ፣ ኒውካስል ከቶተናም አንቺ፣ ዛሬ ከባድ ነው ሶስቱም ጨዋታ አምስት ሰዓት ከ15 ላይ ይጀምራል። ኒውካስል ከቶተና፣ በርንመስ ከኤቨርተን፣ ፉልሃም ከማንቸስተር ሲቲ የፕሪምየር ሊግ 14ተኛ ጨዋታቸውን ያደርጋሉ። ነገ በለተረቡ ወልቭስ ከኖቲንግሃም ፎረስት፣ በርንሌ ከክሪስታል ፓላስ፣ ብራይተን ኤንድ ሆቭ አልቢየን ከአስቶን ቪላ፣ አርሰናል ከብሬንትፎርድ ፎርድ አራት ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። አምስት ከሩብ ሊቨርፑል ከሰንደርላንድ፣ ሊድስ ዩናይትድ ከቼልሲ ጋር የሚገናኙ ይሆናል። ሐሙስ ማንቸስተር ዩናይትድ በኦልትራፎርድ ዌስትሃም ዩናይትድን ያስተናግዳል። ብቸኛው ጨዋታ የሚሆነው እሱ ነው። ስለዚህ ከእነዚህ ጨዋታዎች ጋር በተያያዘ የተወሰኑ ነጥቦችን እናነሳለን። ግን በዚህ ሚድዊክ ላይ በመጡት ጨዋታዎች በጣም ጠንካራ ጠንካራ ጨዋታዎች ናቸው። በእኔ እምነት የደረጃ ሰንጠረዥ አካባቢ ያሉት ቦታዎች ብዙዎቹ የሚበዋወዙበት ነው። አዎ እኔም አሁን የዛሬ የነገ እንደ ገና ደግሞ የሐሙስ ጨዋታዎች በጣም ጥሩ ፍክክር ይታይባቸዋል ብዬ ነው እኔም የምገምተው። የማንቸስተር ሲቲ ሻምፒየንስ ሊግ በለቁ ማታ እንደዚህ ሻምፒየንስ ሊግ ምሽት ነው የሚመስለው፣ ግን ጥሩነቱ አሪፍ ፍክክር ይታይበታል። አሁን የኒውካስትልን ጨዋታ ሁሉ ጊዜ ከቶትናም ጋር የሚደረገውን ጨዋታ ጥሩ ፍክክር ይታይበታል ብለን የምንጠብቀው ነው በ በቀደም ቀለደበት ኒውካስል ቀለደበት ግን እንደገና ደግሞ አሁን በርንመዝና ኤቨርተንም የሚያደርገው ጨዋታ አሪፍ ነው የሚሆነው። የማንቸስተር ሲቲ ግን ከሁሉም የሚጠበቅ ይመስለኛል ከፉልሃም ጋር የሚያደርገው ጨዋታ። ያው ማንቸስተር ሲቲ የዋንጫ ተፎካካሪ ስለሆነ በእያንዳንዱ ጨዋታዎች ላይ የሚያስመዘግባቸው ውጤት የሚጠበቁ ናቸው። አንድ እሱ ነው። ሁለተኛ ደግሞ ሰሞኑን አንድ አስተያየት ሲሰጥ ነበር ኤርሊንግ ሀላንድ ጎል ካላገባ በቃ ማንቸስተር ሲቲ ይሄ ትልቅ ስጋት ነበር። መጀመሪያዎቹ ጨዋታዎች ላይ ግን አሁን ሌሎች ተጫዋቾችም እነ ፊልፎደንም ጎል ማስቆጠር የጀመሩበት ወቅት ነው። ከሊድስ ጋር ጨዋታቸውን ባደረጉበት ጊዜ በተለይ ማንቸስተር ሲቲ ሁለት ለዜሮ በሆነ ውጤት ሲመራ ከቆየ በኋላ እንደገና ሁለት ጎል ገብቶበት አቻ ሆኖ ጨዋታው ሊያልቅ ትንሽ ነበር የቀረው። የመጨረሻ ደቂቃ ላይ ነው ፊልፎደን ጎል ያስቆጠረው እና ይሄ የማንቸስተር ሲቲን ወቅታዊ ሁኔታ በተመለከተ ምን ነገር ሊፈጠር ይችላል። አሁን በእርግጠኝነት ማንቸስተር ሲቲ በዚህ ጨዋታ ላይ አያሸንፍም ወይም ይህንን ጨዋታ ያሸንፋል ብሎ ለመናገር ያስቸግረናል የሚል አስተያየት የሚሰጡ ሰዎች አጋጥመውኛል። ለእኔ ካለ ወቅታዊ ሁኔታ አንጻር ማለት ነው እና የሚጠበቅ ጨዋታ ይሆናል ብዬ ነው ማስበው ከፉልሃም ጋር የሚደረገው። አዎ እኔ ደግሞ ምነግርሽ የመጀመሪያው ሀላንድ ጎል ካላገባ ተብሎ የተሰጠ አስተያየት ለእኔ ትክክለኛ አስተያየት አይደለም። ትላንትና ማንድ አድማጫችን ሲል ነበር ለምን እንደዛ እንደታሰበም አልገባኝም። መሀል አንድ ጎል አላገባም ምን ሆነ ታዲያ፣ ማንቸስተር ሲቲ አሸነፈ እኮ። አሁን ማንቸስተር ሲቲ ዜሮ ለዜሮ ተለያይቶ ቢሆንና ይሄ አስተያየት የተሰጠው ከሌሎች ተጫዋቾች ከሌሎች ሶርሶች ጎል ማግኘት አቅቶት ቢሆን አንደስ አንድ ላረገው ይችላል። ግን ፊልፎደን ሁለት ጎል እኮ አገባ፣ ግቫርዲዮል እኮ ሌላ ጎል አገባ። አሁን ማንቸስተር ሲቲ ከሊድስ ጋራ በነበረው ጨዋታ ጥያቄ ልታነሽ የምትችይው ጎል ከማግባት ጋር ባለ ውስንነት ሊሆን አይችልም። በዘጠና ደቂቃ ሶስት ጎል አግብቶ ከሆነም ሁለት ለዜሮ እየመራ እንዴት ሁለት ጎል ኮንሲድ ያደርጋል? እንዴት የዘጠና ደቂቃን ከተሻገረ በኋላ ፎደን ባገባው ጎል ለማሸነፍ ይገደዳል? ውጤቱን የበለጠ አስተማማኝ የበለጠ እድሉን ሰፊ ማድረግ ሲችል ብለሽ ከማንቸስተር ሲቲ ውጤት ማስጠበቅ አለመቻል ጋራ በተያያዘ ነው እንጂ ሀሳብ ልታነሽ የምትችዩ ሌሎቹ ተጫዋቾች ጎል ባገቡበት በድል አድራጊነት ውጤት ይዘው በወጡበት ጨዋታ ላይ የሐላንድን ጎል አለማስቆጠር የማንቸስተር ሲቲ ችግር አድርገን እንዴት ልናነሳው እንችላለን? ሌሎቹ እኮ ሰሩ። ይሄ ትክክለኛ ሀሳብ አይደለም። መጀመሪያ ላይ ይመስል ነበር፣ መጀመሪያ ማለት ተከታታይ ጨዋታዎች ላይ እርሊንግ ሐላንድ ብቻ ጎል እያስቆጠረ ማንቸስተር ሲቲ እያሸነፈ የተወሰኑ ሳምንታትን መጥተናል እኮ እና ያኔ የማንቸስተር ሲቲ ስጋት ምንድን ነው ተብሎ ሀሳብ ሲሰጥ ሀላንድ ላይ ዲፔንደንት ነው የሚል ነገር ነበር። እና ፔፕ ጋርዲዮላ ይህ ነገር መስተካከል አለበት፣ ሌሎች ተጫዋቾች ጎል ማስቆጠር መጀመር አለባቸው ብሎ ሲሪየስ ሊ ነበር ሲናገር ነበር። ግን አሁን ከሊድስ ጋራ በተገናኘ ምንድን ነው የሀላንድን ስም የሚያስነሳ ነገር? ነው የእኔ ጥያቄ። አሁን ያልሻቸው የቀደሙ የነበሩ እውነት ፋክቶች ናቸው እውነቶች ናቸው። እነዛን የቀደሙ ፋክቶች እኔ አሁንም አልጋፋቸውም። ምክንያቱም ማንቸስተር ሲቲ በዘንድሮ የውድድር አመት ስንት ጎል አገባ? ካገባቸው ጎሎች ውስጥ ሃላንድ ምን ያህሉን አገባ? ስቲ የማንቸስተር ሲቲን አብዛኛውን የጎል ድርሻ ሃላንድ ነው እየተወጣ ያለው። ይሄ ዲፔንደንሲ ሃላንድ ድንገት ቢጎዳ፣ ሃላንድ ድንገት ፎርሙ ድሮፕ ቢያደረግ፣ እንዳሁኑ በጉብዝናው መቀጠል ቢቸገር ለማንቸስተር ሲቲ ትልቅ ክፍተት አይሆንም ወይ? ማንቸስተር ሲቲ የሚያስበውን ዋንጫ የማሸነፍ ፍላጎት ወደ አሸናፊነት ለመምጣት የሚያደርገውን ጥረት አይጎዳውም ወይ ነው አሁን። ሃላንድ ጎል አላገባም። ከማጋ ከሊድስ ጋር ግን ማንቸስተር ሲቲ ምን አረገ? አሸነፈ። ስንት ጎል አግብቶ? ሶስት በማን አገባ? ፊል ፎደን አንድ፣ ማነው ሁለት አገባ? ግቫርዲዮል ሁለት ጎሎችን አገባ። ማነው ግቫርዲዮል አንድ ጎል አገባ። ስለዚህ ምን ይሁን አደረጉ እኮ ሌሎቹ እንደዚህ ነው ነው የምትው እንጂ ገብቶሻላል። ያንን ስለ ዲፔንደንሲ ጥገኝነት ምናምን ስታወር የነበረውን ነገር መልስ የሚሰጥ ነገር ስላደረገ፣ አዎ እንደዚህ ነው መሆን ያለበት ነው እንጂ የምንለው ትክክለኛው ወቅት ላይ የመጣ ጥያቄ ነው ብሎ ለመውሰድ ብሎ ለመረዳት ያስቸግራል። ልልሽ ፈልጌ ነው የመጀመሪያው። ሁለተኛው ዛሬ የሚደረጉ ጨዋታዎች በተለይ ማንቸስተር ሲቲ የሚያደርገው ጨዋታ በድል አድራጊነት የሚወጣ ከሆነ ፉልሃምን የሚያሸንፍ ከሆነ ክራቫን ኮቴጅ ላይ ነው ጨዋታው የሚደረገው፣ በአርሰናልና በማንቸስተር ሲቲ መካከል የሁለት ነጥብ ልዩነት ነው የሚኖረው። በጣም ቢግ ፕሬሽር ለአርሰናል፣ ምንም ጥያቄ አይኖሩ። ከብሪንትፎርድ ጋር ጨዋታውን ከማድረጉ በፊት በሁለት ነጥብ ልዩነት ሆኖ ነው ይሄ ነገር የሚመጣው ነው። ማንቸስተር ሲቲ ከፉልሃም ጋር፣ አርሰናል ከብሬንትፎርድ ጋር፣ ቼልሲ ከሊድስ ጋር ነው ጨዋታቸውን የሚያደርጉት። የቼልሲ ሊድስን የማሸነፍ እድል ሰፊ ነው። ይሄንንም ስታዩ ለነ አርቴታ በተለይ በተለይ በተለይ በተለይ ሲቲ ቀድሞ መጫወቱ እና ቀድሞም ተጫወቱ ድል አድራጊ ሆኖ የሚወጣ ከሆነ ክራቫን ኮቴጅ ላይ ፖይንት ዲፍረንሱ ሁለት ብቻ ስለሚሆን አርሰናል በፍጹም በፍጹም በብሬንትፎርድ ጨዋታ መሳሳት የለበትም። በፍጹም በቃ ራስ እንደ ማጥፋት የሚቆጠረው የሚወሰደው እንደዛ ነው። ሞር ፕሬሽር ይኖራል። ሞር ደረስኩ ይላል። ቅድም አሁን እያነበብነው የአንድ አድማጫችን አስተያየት እንደሚለው ይህንን የአርሰናልን የደረጃ ሰንጠረዥ መሪነት ሲቲ ቢሆን እያደረገ ያለው በቃ ኳልቋልኮ ዝም ብለው ነው እንጂ ይሄ ሲቲ መቼም ማይሳሳት ምናምን የሚል የኮምፕሊመንት አስተያየት ነበር የሚሰጠው። አርሰናል ላይ ግን ስቲል እስካሁን ስለ ስጋት እንነጋገራለን ብሎ እንዳለው አይነት ስሜት ነው የሚሆን የሚመስለኝ ደረሱብን የሚል አይነት ነገር ነው ሊሆን የሚችለው። ስለዚህ በቼልሲ እና በሊድስ ዩናይትድ በፉላሃምና በማንቸስተር ሲቲ መካከል የሚደረገው ጨዋታ ከዚህ አንጻር በጣም ወሳኝ ነው ነው ሊቨርፑል ጨዋታውን የሚያደርገው እንግዲህ ነገ ነው፣ ከሰንደርላንድ ጋራ ነው በጣም ትልቅ ጨዋታ ነው ይሄም፣ ሰንደርላንድ አርሰናልን እንዴት ነጥብ እንዳስጣለ ሰንደርላንድ በዘንድሮ የውድድር ዓመት በጣም ከባድ ቡድን እንዴት እንደሆነ አይተናል። በቀደመው ሁለት ለዜሮ ሲመራ ቆይቶ ሶስት ለሁለት አሸነፍ ዊኬንዱ ላይ ሰንደርላንድ ገግሟል፣ ምንም አትጠራጠሪ። ስለዚህ ይሄንንም እንደዚሁ ከግምት ውስጥ ማስገባት የሚገባ ይመስለኛል። ጥቂት ነጥብ ስለ አርሰናል እና ቼልሲ ጨዋታ አሁን ይሄንን ጥያቄ ዛሬ ሚዲያው በጣም እያጋጋለው ነው ያለው የውጭው ሚዲያ አርሰናል ላይ የተቆጠረው የቼልሲ ጎል መጽደቅ አልነበረበትም የሚል ነው። ቼልሲ አንድ አርሰናል አንድ። ከዛ በኋላ ስካይ ስፖርትስ ምን ብሎ ጠየቀ፣ ሀቪዩርሴ አለ። እናንተ ምን ትላላችሁ? ምስሉን ተመልከቱት። አዲስ ምስል ወጣ። ነው ትልቁ ነገር፣ የማዘን ምት ነው የተመታው። የማዘን ምቱ ከተመታ በኋላ ቻሎባህ ኳሱን ነካው፣ ገጨው። ከዛ በኋላ ኤንዞ ፈርናንዴዝ የነበረበት ቦታና እዛ ቦታ ላይ በነበሩት የአርሰናል ተጫዋቾች በተለይ የእነ ሞስኩዌራ የእነ ሂንካፔን የመከላከል ጥረት ላይ ያሳደረውን ተጽዕኖ ከግምት ውስጥ በማስገባት ይሄ ጎል ግን ኦፍሳይድ አይደለም እንዴ የሚል ነገር መጣ። አሁን ይህንን ምስል አይተሹ ከነበረ አላቅ ግን ይቺ ትንሽ ምስሏ ኳሱ ተመቷል። የተመታውን ኳስ ቻሎባ ልክ ሲገጨው የአርሰናል ተጫዋቾች የኤንዞ ፈርናንዴዝ አቋቋም ይሄንን ነው የሚመስለው። የማዕዘን ምቱ ሲመታ አይደለም ሳምሪ፣ የማዕዘን ምቱ ከተመታ በኋላ የቼልሲው ተጫዋች ቻሎባህ ኳሱን ሲገጨው፣ ልክ ኳሷና የቻሎባህ ጭንቅላት ሲገናኙ ስታንዲንግ ፖዚሽናቸው ይሄ ነው አቋቋማቸው። ስለዚህ ማን ነው ኦፍሳይድ ፖዚሽን ላይ ያለው? ሁኔታውስ እንዴት ይዳኛል? ነው ከጀርባ ያለው ሞስኩዌራ ነው ከኤንዞ ፈርናንዴዝ ይልቅ ወደ ግቡ የቀረበ የአርሰናል ተጫዋች አይታይም። የሚታይም ከሆነ የሞስኩዌራ እጅ ነው የሚታየው። የሞስኩዌራ እጅንም ደግሞ ብትመለከችው በኦፍሳይድ ህጉ መሰረት እጅ ከጨዋታ ውጭ አቋቋምን ለመወሰን አገልግሎት አይሰጥም። እጅ አይቆጠርም። እጅሽ ቢገባም ገብቶሻላል፣ ግን አሁን እጁም ቢሆን አይገባም። ከሱ ይልቅ አይቀድምም፣ ፈርናንዴዝ የበለጠ ይቀርባል። አሁን ይሄንን ልክ ስታዩ ኦፍሳይድ ነው አይደለም? ማን ነው ለግቡ ቀርቦ የሚታይሽ? ለአንቺ እ ለእኔ የሚታየኝ ኤንዞ ነው። ግን በወቅቱ ጥያቄ የሚያልተነሳበት ጉዳይ ነው እኮ። ጨዋታውን ስናይ ነበር እንደዚህ ግን ከአደርንም በኋላ እናስማ ነው ምስል ስታገኝ አዲስ ማስረጃ ስታገኝ አሁን እነሱ ያሉት እኮ ምንድን ነው መሰለሽ አሁን እስካይ ስፖርትስ ሌላ ስራ የለው በነገራችን ላይ አሁን በሁለት ሶስት ሶስት አንድ በቪዲዮ አንድ በፎቶ ስቲል ፎቶ አድርጎ ሌላ በትንታኔ ይሄንን ጎዋስ ይሄንን ጎል አለማጽደቅ ለምንድን ነው ያልተቻለው የሚል ነገር ሲያነሳም እንዳለ ታውቃለች አዲስ ምስል ተገኘ አዲስ ምስል ለሚለውን ቃል ለምን ተጠቀመው ነው እኔን ደግሞ መጀመሪያ ትኩረቴን የሳበው ነገር አዲስ ከሆነ ያኔ በወቅቱ ሲትዌሽኑን ለመዳኘት ይሄ ምስል አልነበረም ማለት ነው ለማን ለቪዲዮ አሲስታንት ሪፈሪው ጎሉ ከመጽደቁ በፊት ኦፍሳይድ ነው አይደለም የሚለውን ነገር ለመዳኘት ይሄ ምስል አልነበረም ወይ ካልነበረ አሁን ከየት መጣ አሁን እነሱ ስካይ ስፖርትስ ያወጣው ነው። ይኸውልሽ፣ ርሱን ብናነሳው ቼልሲ አንድ አርሰናል አንድ ሹት ቻሎባስ ኦፕኒንግ ጎል ሃቭ ቢን ዲዛላውድ ዲቱ ኤንዞ ፈርናንዴስ ቢንግ ኢናኖፍሳይድ ፖዚሽን ይላል። ይሄ ልጅ ከጨዋታ ውጭ አቋቋም ላይ ስለነበረ ጎሉ መሻር ነበረበት ወይ የሚል ጥያቄን ያነሳና ሕጎቹን ያስቀምጥልሻል እንዴት ተርጎም እንዴት እንረዳው እንዴት ከግምት ውስጥ እናስገባው የሚል ማለት ነው እንግዲህ ኢንተርናሽናል በሚባለው ወይም ዓለም አቀፉ የእግር ኳስ አሶሲሽን ቦርድ የሚባላል ኢንተርናሽናል ፉትቦል አሶሲሽን ቦርድ ይሄ ነው የጨዋታን ህግ የሚያወጣው። ይሄ ህግ ሲብራራ ምን ተብሏል? ከጨዋታ ውጭ አቋቋም ላይ የሚገኝን ተጫዋች ስትዳኙ በሚቀተሉት ጉዳዮች ላይ ትኩረት አድርጉ ይላል። አንድ የተቃራኒውን ቡድን ተጫዋች ጨዋታውን ለመጫወት ከልክሎታል ወይ በሎስ ኦፍ ዘ ጌም ላይ እንደተቀመጠው prevent an opponent from being able to play the ball አሁን እያልን ያለ ነው የኤንዞ ፈርናንዴዝ ድርጊት እንቅስቃሴ ቻሎባ ኳሷን ሲገጫት ሞስኩራንና ሂንካፔን ኳሱን ለመጠቀም የሚያደርጉትን ጥረት አውኳቸዋል ወይ ኤንዞ ፈርናንዴዝ ነው አንድ ሁለት ታግሏል ወይ ኳሷን ለማግኘት ቻሌንጅ አድርጓል። ኳሷን ለመጠቀም በዛ ከጨዋታ ውጭ አቋቋም ላይ ባለበት ሁኔታ ኳሷን ለመጠቀም ቻሌንጅ አድርጎ ከሆነ ኦፍሳይድ ሕጉ ነው የሚለው ነው ያደለው ሶስት የሚታየው ኮንዲሽን ሜክ አን ኦቪየስ አክሽን ግልጽ የማያሻማ ድርጊት አድርጎ ያደረገው ድርጊት ደግሞ የተቃራኒው ቡድን ተጫዋቾች ኳሱን ለማዳን ኳሱን ለመከላከል የሚያደርጉትን ጥረት አውኳል ወይ? እነዚህን ሶስት ኮንዲሽኖች እዩ ይላል። ማንም ይለው ይህን ለውሶ ዘጌ የእግር ኳስ ጨዋታ ህግ አሁን የኤንዞ ፈርናንዴዝ እዛ ቦታ ላይ ሆኖ ያደረገው ነገር በቪዲዮም በቆመ ምስልም ሲታይ ሶስቱንም ያሟላል። እናቴ ትሙት አውኳል። እንዴት ይሄው እያሳየሁሽ እኮ ቪዲዮም አለው። ይሄውልሽ አሁን የቆመውን ምስል እንደገና እንይው። እንዴት አለ ኳሱ ተመታ። ኳሱ ሲመታ አሁን አንደኛው የሚለው ምንድን ነው? ቻሌንጅ አርጓል። የኳሱን ለመጠቀም ነው ቻሌንጅ ማድረጉን፣ እሱም ኳሱን ለመጠቀም በዚህ ጋ የሚመጣውን ኳስ ለመጠቀም ዝግጁ የሆነ ሁኔታ ላይ ነው ያለው። ቻሌንጂንግ ፎር ቦል ከማን ጋ? ከሞስኩዌራ ጋራ ከማን ጋ? ከሂንካፔ ጋራ ቻሌንጅ ያደርጋል። ቪዲዮም አለ አንድ ሁለት። የሂንካፔን ነገር አውኮታል ብዬ አላምንም እኔ። የሞስኩዌራን ግን አላደረገም ልል አልችልም። ለምን ብትኝ ሞስኮራ ያለው ከኢንዞ ፈርናንዴዝ ጀርባ ነው። አሁን ሁኔታውን ስታይ በመጋረድ ምክንያት እንዲህ ያለ አይመስልም። የምታየው ምስል በተመለከተ ወደ ግራ እይታ ለማግኘት እይታ ለማግኘት ፖዚሽኑን እንዲዘንበል ለማ ይመስላል። ኢምፓክት ማድረግ ማለት ይሄ ነው። በኢንዞ ፈርናንዴዝ እዚህ ጋር መሆን ከሆነ ይሄን ልጅ እንደዚህ ያለ ነገር ውስጥ የከተተው ተብሎ ነው ኮንሲደር የሚደረገው። ግን ያው ጎሉ ጸድቋል። ያው ጎሉማ ከዚህም በኋላ ለሌሎች ምልከታዎች ካላገዘ ካረዳ በስተቀረ ወደኋላ ተመልሶ የሚሰራበት መንገድ የለም። ግን አሁን በቃ እንዳልከው እስካይ ስፖርትም ላይ በጣም ትልቅ መነጋገርያ አንድ ርዕስ ነው። አለ ሌላ አንድ ርዕስ ልስጥሽ፣ ሪቪልድ ይላል ደግሞ። ሌላ ርዕስ ታወቀ፣ አሁንም እስካይ ስፖርትስ ነው የሚለው። ታወቀ ኢንዞ ኢን ኦፍሳይድ ፖዚሽን ፎር ቼልሲ ጎል ቨርስስ አርሰናል። በቃ ታወቀ። ይሄን ግን ምን ይለዋል ቪዲዮ ነው የምሰጣችሁ ይላል። አያብራራውም ምን አይልም። እናንተ ናፍረዱ ይላል። ታወቀ አሁን ሪቪልድ ነው። ታውቋል። ኦፍሳይድ ነው የእሱ። አሁን መረሳት የሌለበት ነገር ስለ እግር ኳስ ሕግ ስናወራ ቢንግ ኢን አን ኦፍሳይድ ፖዚሽን ይላል። ቢንግ ኢን አን ኦፍሳይድ ፖዚሽን ኢዝ ኖት አን ኦፌንስ። ኦፌንስ አይደል ጥፋት አይደል አያስቀጣም። መገኘትሽ ብቻ አይደለም። ዝም ብለሽ ቆመሽ ከሆነ ምንም አትደረጊም። ሞክረሽ ከሆነስ የዛኛው ተጫዋች እንቅስቃሴ ላይ ተጽዕኖ አሳድረሽ ከሆነስ ኢንቮልቭመንት ካለ ተሳትፎ ካለሽ ትቀጭበታለሽ ቢገባን ጎሉ ይሻርብሻል፣ ነው የሚለው። ይህንሽ አሁን አንዴ በጣም ይቅርታ ግን እኔን ኢምፕረስ ላረገ አንድ ሪቪልድ ኢንዞ ኢነን ኦፍሳይድ ፖዚሽን አለ ከአርሰናል ጋር በተያዘ በነበረው ጨዋታ ኢንዞ ፈርናንዴዝ አርሰናል ላይ የገባው ጎል ሲገባ ኦፍሳይድ ነበረ ይላል። ሁለት ኒው ፉቴጅ ይላል ስካይ ስፖርትስ ነው አሁን ይሄ ሁሉ ኒው አዲስ ፉቴጅ ተገኘ ይልና ኤንዞ ኢን አን ኦፍሳይድ ፖዚሽን ፎር ቼልሲስ ጎል አገንስት አርሰናል ይላል። ይሄ ደግሞ በባለሙያዎች ቅድመ የጠቀስናቸውን የሎሶ ዘጌም ፅንሰ ሀሳቦች ባካተተ መንገድ እንደገና ደግሞ እዛ ጋም እየተብራራ ነው ተገኘ ብሎ ደግሞ ርሰት ብራ ይበጣል። ምን ያክል ትኩረት እንደተሰጠው የሚያሳይ ነው። ግን ያው ጨዋታ አንድ ለአንድ በሆነ ውጤት ነው ያለቀው። ለማንኛውም ይሄኛው ጨዋታ ላይ ከነበሩት ሌሎች ትልልቅ መነጋገሪያ ርዕሰ ጉዳዮች መካከል አንደኛው የካይሴዶ እንደነበረ እናስታውሳለን። እሱ ሁለት ነገር ነው ሳ አንደኛው ካይሴዶ ነው፣ አንደኛው ደግሞ ሂንካፔ መውጣት ነበረበት። ግን የካይሴዶ ያው ኦልሬዲ በቀይ ካርድ ስለወጣ በቀጣይ ቼልሲ የሚያደርጋቸውን ሶስት ጨዋታዎች እንደማይሰለፍ ያው ትላንትና ተረጋግጦ መረጃዎች ወጥተዋል። ከሊድስ፣ ከበርንመዝ ና ከኤቨርተን ጋራ ቼልሲ የሚያደርጋቸውን ጨዋታዎች ካይሴዶን መጠቀም አይችልም። እሱም ላይ ክርክር አነሱ ያነሱት አለን ሺረር፣ ጋሪ ሊኒከር እና ማይካ ሪቻርድስ ናቸው። እግር ኳስ የለሽ ኢቮልቭ ያደረጋል አለ። እየተለወጠ እየተለወጠ እየተለወጠ ነው የሚሄደው አለን ሺረር እና በተለይ ጋሪ ሊኒከር ይህንን የካይሴዶን ቀይካርድ በፍጹም በፍጹም ቀይካርድ መሰጠት አልነበረበትም ነው የሚሉት። በፍጹም በፍጹም ቀይካርድ በእኛ ጊዜ አላሉ ቀደም ያሉ ተጫዋቾች አደሉ እነሱ፣ በእኛ ጊዜ እንኳን ቀይ ካርድ ሊያሰጥ ፋውልም አደለማል ማርያም ነመለ ፋውልም አደለማል። አሁን ጋሪ ሊንከር ሲያስረዳ እግሩ ከፍ አላለም ነው ለኳሷ እንደሄደ የምታውቂው። እቺን ህግ በደንብ የሚያብራሯት ብዙ ጊዜ ፈርጉሰን ናቸው። ኳስ መሬት ለመሬት እየመጣ ኳሷን ለመጠቀም ጥረት አደርጋለሁ፣ ኳሷን ለማሸነፍ ጥረት አደርጋለሁ የሚል ተጫዋች ከኳሷ ከፍታ በላይ እግሩን ከፍ አድርጎ የተቃራኒውን ቡድን ተጫዋች ከመታው ለኳስ ነው አትበሉኝ ይላሉ ፈርጉሳን ብዙ ጊዜ። ለኳስማ ከሆነ ከኳሱ በላይ ለምን ያነሰዋል እግሩን? ኳሱ መሬት ላይ እየመጣ ነው። በኳሱ ከፍታ ነው እግሩን ማንሳት ያለበት። ሶዛት ያኔ ቢሆን ኖሮ ከኳሷ ከፍታ በላይ እግሩ አይነሳም። የልጁን ከአፍ አካባቢ ጉዳት አያደርስበትም። ይሄ የባት መስል የምንለው አካባቢ ጉዳት አያደርስበትም ነው። አንድ ተጫዋች ከኳሷ ከፍታ በላይ እግሩን ከፍ አድርጎ የተቃራኒውን ቡድን ተጫዋች ከገጨው ግን ለጨዋታ ብሎ አይደለ፣ ለኳስ ብሎ አይደለ፣ መቀጣት አለበት። ቀይ ካርድ ነው፣ ኦቪየስ ነው ይላሉ። አሁን እነ ጋሪ ሊንከር እዩት ይላሉ። አንድ የሚያነሱት ነጥብ እሱ ነው። ሁለተኛው ቪዲዮ አሲስታንት ሪፈሪዎች ሰፖርት የሚደረጉበት መንገድ ዲሲቪንግ ነው ይላል ሸዋጅ ነው። እኔ ይህንን እስማማበታ። መጥቶ የካይሴዶ እግር የሜሪኖን እግር ሲረግጠው ነው የሚያሳየው አንድ ዳኛ ምንም ኦፕሽን የለውም። በስሎ ሞሽን ነው የሚያደረገው፣ ከዛ በቀስታ ያመጣና ልክክ ሲያደረገው እንዲፈርድበት በሚያግዝ መንገድ ነው የሚሰጠው ምስል። ከዛ እዛው ላይ ረግጦት ያቆየዋል። ዳኛውም ሰው ስለሆነ ውይ ብሎ ቀይ ካርዱ ይሰጠዋል። ይሄ የስሎ ሞሽን ፕሮቪዥን ልክ አደለም እና ካይሴዶን እድለኛ አደለም ብሎ ይከራከራል። ግን ይሄ በእነሱ ዘመን ፋውልም ሺረር ይላል። ሺረርም ቀይ ካርድ መሰጠት አልነበረበትም ይላል። በተረይ ጋሪ ሊኒከር ግን አዝኖለታለ ካይሴዶ ሶስተኛው የማሬስካ ማሬስካ አብዷል ተናዷል በጣም ቅር ብሎታል ምንድን ነው ቅር የሚለው ጨዋታዎችን እነሱ ደግሞ የሚጠቅሰው ነው እገሌና እገሌ ሲጫወቱ እኛ ራሳችን ከገሌ ጋር ስንጫወት ሂንካፔ ቻሎባህ ላይ ያደረገውን ነገር ባደረጉ ጊዜ ሌሎች ተጫዋቾች በቀይ ካርድ ወጥተዋል ለምንድን ነው የእነሱ ተጫዋች በቀይ ካርድ የማይወጣው ብሎ የሂን ካፔን በቀይ ካርድ መውጣት የግድ እንደነበረ ደግሞ እሱ ያነሳል ይከራከራል። በእንግሊዝ ፕሪምየር ሊግ ዳኝነት ዙሪያ ያሉ ኢንኮንሲስተንሲዎች ወይም ወጥነት የጎደለው ዳኝነት ዋጋ እያስከፈለን እንደሆነ ያምናሉ። ለልሽ ፈልጌ ነው። አይ ብዙ ክርክሮች ያሉበት ነው። ግን ይህኛው ጨዋታ እንዳተነጋገር ነው ከጨዋታው መጠናቀቅም በኋላ አሁንም የሚያነጋግሩ ርዕሰ ጉዳዮች እንደቀጠሉ ነው። በሌላ በኩል ደግሞ ካየው በአርሰናል በኩል የ ሀያ አምስት ሺህ ፓውንድ ቅጣትም እንደዚሁ ተጥሎበታል። አርሰናል በዚሁ ጨዋታው ስድስት ቢጫ ስላዩ ተጫዋቾቹ ስድስትና ከዛ በላይ በአንድ ጨዋታ ላይ የሚመለከቱ ከሆነ ተጫዋቾች ክለቡ ቅጣት ይጣልበታል። ስለዚህ የአርሰናል ተጫዋቾችን በወቅቱ ስድስት ተጫዋቾች ያው ዙቢሜንዲ፣ ካላፊዮሪ፣ ሂንካፔ፣ ሞስኩዌራ፣ ዮኮርሽ እንደዚሁም ደግሞ ሊዊስ ስኬሊ እና እነዚህ ተጫዋቾች ቢጫ ስላዩ አርሰናል ሀያ አምስት ሺ ፓውንድ ቅጣት ተጥሎበታል። ለማንኛውም የቀይ ካርድም እንደዚሁ የቢጫ ካርድም ብዙ የተመለከትንበት ጨዋታ ነው። ከዛ ጎን ለጎን ደግሞ አብሮ ቢነሳ አሪፍ ነው ብዬ የማስበው አዲሱ ዜና የዊልያም ሳሊባ ጉዳይ ነው። ዊሊያም ሳሊባ ምንም ያን ያክል ለረጅም ጊዜ ከሜዳ የሚያርቀው ጉዳት አይደለም፣ የሚያስተናግድ ነው። ለብሬንት ፎርድ ይደርሳል፣ በጣም ካልሆነ ደግሞ በሳምንቱ መጨረሻ ከአስቶን ቪላ ጋር ግን በአብዛኛው ዘጠና አምስት ምናምን በመቶ ለነገው ጨዋታ ይደርሳል የሚሉ ሪፖርቶች ወጥተዋል። ለማሳረፍ ያክል ነው፣ ያን ያክል ሪስክ ላለመውሰድ ነው፣ በቼልሲ ጨዋታ ያልተጠቀም ነው የሚል አስተያየትን ማርቴታ ሰጥቶ አይቻሉ። ይሄ ለአርሰናል ደጋፊዎች አሪፍ ዜና ይመስለኛል። አሪፍ ነው፣ አሪፍ ነው። እኔ ግን አሁንም የሳሊባና የማጋሌሽ አለመኖር ነው በቼልሲ ቤት እንደዛ ሆነን እንድንታይ ያደረገው የሚለውን ሀሳባችሁን እኔ አልደግፈውም። እሺ እንጨርሳለን። የዛሬ ፕሮግራማችንን እዚህ ላይ በጣም እናመሰግናለን። አድማጮቻችን አብራችሁን ቆይታችሁ ዝግጅታችንን ስለተከታተላችሁ፣ የተለያዩ ፕሮግራሞችን ሸገር ስፖርት ዊዝ አበበ ግዳይ በተሰኘው የዩትዩብ ቻናላችን ላይ ይዘን እንመጣለን። መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። 2010